ኢራን ስለ ደፈረችኝ ምላሼ የከፋ ይሆናል። ኳታር። የ12ቱ ቀን ጦርነት ተጠናቋል። ዶናልድ ትራምፕ። በጭራሽ አሜሪካውያንን አናምናቸውም። ኢራናውያን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን እያላችሁበት ያለም ዳርቻ ሁሉ እንደምንቆያቸውን የዓለማችን ትኩሳት ከእለት ወደ ዕለት እየከፋ እንደሆነ ኢኮኖሚስት የሚባለው ትልቅ ድረገጽ እያስነበበ ነው ያለው ማለት ነው በእንዴ እንዳለ ነው እንግዲህ ዶናልድ ትራምፕ የስራ ሁለት ቀኑ የጦርነት አቁሟል የተክሶ አቁም አድርገዋል ሁለቱ ሀገራት ብለው ኢራን ደግሞ በበኩሏ በጭራሽ አይቆምም እናንተንም አናምናችሁም እንደዚህ እያለሳለሳችሁ ነው የምትጎዱን ስትል ኢራን ደግሞ ምላሽ ሰታለች ለመሆኑ የኢራን በቀል ምን ይመስላል ዶናልድ ትራምፕ እስከምን በመነሳት ነው ሁለቱ ሀገራት የአስራ ሁለቱ ቀን ጦርነት አብቅቷል ብለው ከመቅስፈት ይህንን ነገር መረጃ ያወጡት የሚለውን ነው እንግዲህ የምንፈትሸው አለማችን ላይ ነው ያለችው የሚለው በጣም አንገብጋቢ ጉዳይ ስለሆነ የእኛንም ሀገር በኑሮም ሆነ በሌላም መንገድ የሚጎዳ ስለሆነ ይህም መረጃ እናደርሳችኋለን። አብራችሁን ስለምትሆኑ ኮዲሆ እናመሰግናለን። መረጃውን ከአክሱም ቲዩብ ሮማን ጸጋዬ አደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። አሜሪካ ኢራን ላይ ባደረገችው ድብደባ ኢራን ከፍተኛ በቀልን በአሜሪካ የጦር ሰፈር አድርሳለች። ኳታር ደግሞ በግዛቷ የአሜሪካ የጦር ሰፈር ስለተመታ ኢራን ላይ ዝታለች። የበንዲ እንዳለ ዶናልድ ትራምፕ የ12 ቀኑ ጦርነት በተኩስ አቁም ተጠናቋል ቢሉም ኢራን አሜሪካውያንን አናምንም ስምምነቱም ውሸት ነው ብላለች። ዘኢኮኖሚስት ደግሞ በበኩሉ ሶስተኛው የዓለም ጦርነት መወለዱን ሀያላን ሀገራት ወደ ለየለት ጦርነት እንደገቡ በገጹ ተንትኗል። ይህን ክስተት በጥልቅ እንመረምራለን። የዘ ኢኮኖሚስትንም ዘገባ እንነግራቸዋለን። ኢኮኖሚስት ስለ ሶስተኛ ዓለም ጦርነት መወለድ ዘግቧል። ዓለም ዛሬ ላይ በታሪኳ እጅግ አስከፊና አስጨናቂ የሆነ መንገድ ላይ ትገኛለች። የአሜሪካና የኢራን ግጭት፣ የኳታር ያልተጠበቀ ዝምታ፣ የዶናልድ ትራምፕ የ12 ቀን ጦርነት መቆም የተባለው ስምምነትና የዘ ኢኮኖሚስት መጽሔት ስለ ሶስተኛ የዓለም ጦርነት መወለድ ያቀረበው ሪፖርት። ይህ ዘገባ የዓለምን ውስብስብ ፖለቲካዊ ጨዋታ የአያራን ሀገራት ግጭትና የሰው ልጅ ወደፊት ጉዞን በእጅጉ የሚቀርጽ ነው። የአሜሪካ ወታደራዊ ድብደባ በኢራን ላይ የተካሄደው በዓለም አቀፍ ፖለቲካ ውስጥ የነበረው ውጥረት ለመቀነስ ተስፋ አልነበረውም። ይልቁንም ይህ ድብደባ የኢራንን ምላሽ አንድዶታል። እናም በኳታር ግዛት ውስጥ የሚገኘው የአሜሪካ ወታደራዊ ሰፈር ሲመታ ዓለም በድጋሚ ድንጋጤ ውስጥ ወድቃለች። ይህ የበቀል ጥቃት የኳታር መንግስትን በእጅጉ አስቆጥቷል። ምክንያቱም በግዛቷ ውስጥ ያለው የአሜሪካ ሰፈር የእሷም ህልውና ነውና። ይህ የበቀል ጥቃት የኳታርን መንግስት በእጅጉ አስቆጥቷል። ምክንያቱም በግዛቷ ውስጥ ያለው የአሜሪካ ሰፈር መጠቃቱ የኳታርን ገለልተኝነትና ደህንነት አደጋ ላይ ጥሎታል። በዚህ ምክንያት ኳታር በኢራን ላይ ዝታለች። ይህም የክልሉን ፖለቲካዊ ሚዛን የበለጠ አወሳስቦታል። ይህ ሁሉ ታዲያ እየተፈጠረ ባለበት ጊዜ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በ12 ቀናት ውስጥ የተካሄደውን ጦርነት በተኩስ አቁም ተስማምተናል በማለት እንደገና ለዓለም ውዝግብ የሆነ ነገርን ይፋ አድርገዋል። ይሁን እንጂ ይህንን ስምምነት እንደ ውሸት በመቁጠር አሜሪካን መታመን እንደማትችል በግልጽ አስታውቃለች። ይህ የኢራን አቋም የዓለም አቀፍ ማህበረሰብን በሁለት ከፍሎ የተኩስ አቁም ስምምነቱ ተግባራዊ ሊሆን ይችላል ወይ የሚለውን ጥያቄ አስነስቷል። የዘ ኢኮኖሚስት መጽሔት በዚህ ግጭት ላይ ተመርኩዞ የሶስተኛው የዓለም ጦርነት መወለዱን በተመለከተ ደግሞ አስደንጋጭ ትንታኔን አቅርቧል። ይህ ሪፖርት የበርካቶች መነጋገሪያ ሆኗል። በዓለም ታሪክ ውስጥ ጦርነቶች ብዙ ጊዜ እንደ ነበልባል ሁሉንም ይፈጃሉ። በትንሽ እንቅስቃሴ ተነስተ ተከስተው በአጭር ጊዜ ውስጥ የመላው አለምን ሽፋን ይይዛሉ ዛሬ ላይ በ2025 ዓለም በእንደዚህ አይነት አደጋ ጠርዝ ላይ ትገኛለች የአሜሪካ ወታደራዊ ድብደባ በኢራን ላይ የኢራን በቀል ደግሞ በአሜሪካ ላይ የኢራን በቀል ጥቃት በኳታር ውስጥ ባለ የአሜሪካ ሰፈር ላይ እና አካባቢው ላይ ተከስቷል የአያላን ሀገራት ግጭት ደግሞ ከመቼውም ጊዜ በላይ ውስብስብ ሆኗል አሜሪካ በአለም አቀፍ መድረክ ላይ ያላትን የበላይነት ለመጠበቅ በመሞከር እያንዳንዱን እርምጃ በጥንቃቄና በስልት እያደረገች ነው ኢራን በሳምንቱ መገባደጃ በኒውክለር ጣቢያዎቿ በአሜሪካ ለተፈጸመባት ጥቃት በኳታር የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃትን ነበር የፈጸመችው። የአይን ማኞች በዱሃ ሰማይ ላይ ከባድ የፍንዳታ ድምፅ መስማታቸውን የተናገሩ ሲሆን በተንቀሳቃሽ ምስሎች የአየር መከላከያ ስርዓቶች ሚሳኤሎችን ለማክሸፍ ሲሞክሩ በሰማይ የብርሃን ብልጭታ ታይቷል። ጥቃቱ በኢራን እስራኤልና አሜሪካ መካከል ግጭቱ መካረሩን ያሳየና በመካከለኛው ምስራቅ ውጥረቶች ከዚህ ቀደም ታይቶ በማይታወቅ ሁኔታ መጨመሩን ነበር ቆመው። የኢራን ሚሳኤሎች በመካከለኛው ምስራቅ ግዙፍ በአሜሪካ ጦር ሰፈር በሆነው አልኡዲያ ያነጣጠሩ ሲሆን ቅዳሜ ለታ አሜሪካ ሶስት የኢራን የኒውክለር ጣቢያዎች መደብደቧን ተከትሎ የተሰጠ አጸፋዊ እርምጃ ነው ተብሏል። አልኡዴድ በቀጠናው የአሜሪካ ጦር የሁሉም የአየር ተልዕኮ ዋና ጣቢያ የሆነ ቦታ ነበረም። ይህ በእንዲህ እንዳለ ነው ታዲያ እስራኤል ከኢራን ጋር የተኩስ አቁም ለማድረግ ተስማምታለች ሲሉ ትራምፕ የ12ቱ አንድ ጦርነት አብቅቷል የሚል አስገራሚ መግለጫ ያወጡት ቴህራን በኳታር የሚገኘው የአሜሪካ የጦር ሰፈር ላይ ሚሳይል ካስወነጨፈች በኋላ ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል የተኩስ አቁም ስምምነት ተደርሷል ሲሉ ጻፉም። ይህን ተከትሎ እስራኤል በተኩስ አቁሙ መስማማቷን ደግሞ አስታውቃለች። በሰሜናዊ ኢራን ዘጠኝ ሰዎች ሲገደሉ 33 ጉዳት ደርሶባቸዋል። የእስራኤል መንግስት በዶናልድ ትራምፕ የቀረበውን የተኩስ አቁም ሀሳብ መቀበሉን ገልጸዋል። ዛሬ ማለዳ ላይ በወጣው መግለጫ የእስራኤል የተኩስ አቁም ስምምነቱ ከተጣሰ ጠንካራ ምላሽ ትሰጣለች ተብሏል። የእስራኤል መንግስት በኢራን ላይ ያደረገው ጥቃት ዓላማውን ማሳካቱን በመግለጽ የተኩስ አቁም ሀሳብን ተቀብያለሁ ብሏል። እስራኤል አክላም ኢራን በኒውክለር ጦር መሳሪያና በባለስቲክ ሚሳኤሎች የደቀነችውን ሁለት ፈጣን የህልውና ስጋት አስወግጃለሁ ብላለች። በተጨማሪም እስራኤል በወታደራዊ አምራር ላይ ከፍተኛ ጉዳት ደርሷል፣ እንዲሁም በርካታ የኢራን መንግስት ኢላማዎችን አውድሜያለሁ ብላለች። የኢራን መንግስት መግለጫን በመቀጠል የእስራኤል ኃይሎች በመጨረሻው ቀን በወ የተወሰዱት እርምጃ በቴህራን ማዕከላዊ ክፍል በሚገኝ መንግስት ኢላማዎች በመቶዎች የሚቆጠሩ የባሲጅ አባላትን ማስወገዳቸውን ገልጿል። የባሲጅ ታጣቂዎች የኢራን ወታደራዊ ተቃውሞን ለማፈን የሚጠቀምባቸው ሚሊሻዎች ናቸው። መግለጫው አክሎም በዚሁ ጥቃት ሌላ ከፍተኛ የኒውክሌር ሳይንቲስት ተገድሏል ብሏል። እስራኤል ፕሬዚዳንት ትራምፕ እና አሜሪካን በመከላከያ ላደረጉት ድጋፍ እና የኢራን የኒውክሌር ስጋትን ለማስወገድ ላሳየው ተሳትፎ ምላሽ አቀርበዋል ሲል ነው መግለጫው ያትተው። ይህ በእንዲህ እንዳለ የእስራኤል አም አምቡላንስ አገልግሎት በኢራን የሚሳይል ጥቃት አራት ሰዎች መሞታቸውና 22 መጎዳታቸውን አስታውቋል። በጥቃቱ ጉዳት የደረሰባቸው ሰዎች ሁለቱ መለስተኛ፣ ሀያዎቹ ደግሞ አነስተኛ ጉዳት ገጥሟቸዋል። የኢራን መንግስት መገናኛ ብዙኃን ቴህራን የተኩስ አቁሙ ተግባራዊ መሆኑን ከመጀመሩ በፊት የመጨረሻ ዙር ሚሳኤሎችን አስወንጭፋለች ሲል ዘግቧል። ትራምፕ በኢራንና እስራኤል መካከል የተደረገው የተኩስ አቁም ስምምነት ተግባራዊ መሆኑን መጀመሩን ቢገልጹም አሁንም ኢራናውያን እየተቃወሙ ነው። ዶናልድ ትራምፕ በትሩስ ሶሻል ሚዲያቸው ላይ የተኩስ አቁሙ ተግባራዊ መሆን ጀምሯል፣ እባካችሁ አትጣሱት ሲሉ ተማጽነዋል። ኢራናውያንም ይህ የትራምፕ የፈሪ ቃል ነው፣ እኛ አሜሪካውያንን አናምንም ሲሉ ጽፈዋል። እስራኤል እስካሁን ድረስ በይፋ የተኩስ አቁም ስምምነቱን መቀበሏን ያልገለጸች ሲሆን የኢራን ብሔራዊ የቴሌቪዥን ጣቢያ ግን የተኩስ አቁም እስራኤል ላይ ተጭኖባታል ሲል ነው የዘገበው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራንና እስራኤል 12 ቀን ጦርነት ለማስቆም ሙሉ ለሙሉ የተኩስ አቁም ስምምነት መደረሱን ከገለጹ በኋላ ከኢራን በተተኮሰ ሚሳኤል ነው ሶስት ሰዎች መሞታቸውን የእስራኤል ጦር ያስታወቀው። በደቡባዊ እስራኤል ቴላቪቭ እና ቤርሳቤህ አካባቢ ፍንዳታዎች መሰማታቸውን የአይን እማኞች ተናግረዋል። የእስራኤል ጦር ኢራን ስድስት ዙር ሚሳኤሎች ማስወንጭፏን ሲገልጽ፣ የእስራኤል ብሔራዊ አምቡላንስ አገልግሎት ደግሞ በቤርሳቤህ የሶስት ሰዎች ህይወት ማለፉን አስታውቋል። ይህም ትራምፕ የተኩስ አቁም ስምምነቱን ወጁ በኋላ በእስራኤል የተመዘገበ የመጀመሪያው ሞት ሆኗል። ሮይተርስ የዜና ወኪል የዋይት ሀውስ ከፍተኛ ባለስልጣንን ጠቅሶ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ውይይት የተኩስ አቁም ስምምነት ለማድረግ መስማማታቸውን የዘገበው። አንድ የኢራን ባለስልጣን ደግሞ ቴህራን የተኩስ አቁም ስምምነት ለማድረግ መስማማቷን ቀደም ሲል አረጋግጠዋል። ነገር ግን የአገሪቱ የውጭ ጉዳይ ሚኒስትር እስራኤል ጥቃቷን እስካላቆመች ድረስ ጦርነቱ ማቆም እንደማይቻል ተዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን በተመሳሳይ ጊዜ ማለት ይቻላል ሰላም እናውርድ አሉኝ ሲሉ ነው የጻፉት። በዚህ ጊዜ ጊዜው አሁን እንደሆነ አወቅኩ ሲሉ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ለጥፈዋል። ይህም ዓለምን እንደተለመደው የዶናልድ ትራምፕን ሀሳብ በግርምት እንድንመለከተው አድርጓል። ሁለቱ ሀገራት የተኩስ አቁም ስምምነት ላይ መድረሳቸውን በመጥቀስ ዓለምና መካከለኛው ምስራቅ እውነተኛዎቹ አሸናፊዎች ናቸው፣ ሁለቱም ሀገራት ወደፊት ታላቅ ፍቅር፣ ሰላምና ብልጽግናን ያሳያሉ ብለዋል። ኢራንም ሆነች እስራኤል የተኩስ አቁም ስምምነት ስለመደረሱ ግን ያሉት ነገር በይፋ የለም። ቴሄራን እስራኤልን ኢራን መደብደቧን ካቆመች እርሷ ሚሳኤሎቿን ማስወንጨፍ እንደምታቆም ገልጻለች። ትራምፕ በማህበራዊ ሚዲያ ልጥፋቸው ላይ ሁለቱ ሀገራት በርካታ የሚያገኙት ነገር አለ እንዲሁም ከፍትህና ከእውነት መንገድ ከራቁ የሚያጡትም አለ ብለዋል። ልጥፋቸውን ሲያጠናቅቁም የእስራኤልና የኢራን የወደፊት እጣፈንታ ያልተገደበና በታላቅ ቃል ኪዳን የተሞላ ነው። እግዚአብሔር ሁለታችሁንም ይባርክ ሲሉ ጽሑፋቸውን ደምድመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካንን ወደ እስራኤል እና ኢራን ግጭት በማስገባት ቆምረዋል የሚሉ ደግሞ ተነስተዋል። ነገር ግን ይህ እርምጃቸው ለጊዜውም ቢሆን ፍሬ ሳያፈራ አልቀረም። ትራምፕ በትላንትናው ዕለት እንዳስታወቁት ሁለቱ ሀገራት የተኩስ አቁም ስምምነት ላይ ለመድረስ የተስማሙ ሲሆን፣ ያም ወደ ዘላቂ ሰላም ያመራል ብለዋል። የአሜሪካው ፕሬዚዳንት የ12 ቀን ጦርነት ሲሉ የጠሩት የኢራንና የእስራኤል ግጭት እውነት ሆኖ የሚያበቃ ከሆነ ቅዳሜ ዕለት አሜሪካ ሶስት የኢራን የኒውክለር ተቋማትን ከደበደበች በኋላ ቀጠናው ወደ ባሰ ግጭት ለመግባት ጫፍ ላይ የደረሰ መስሎ የነበረ ቢሆንም አሁን ግን ትልቅ እፎይታን የሰጠ ነው። የኢራን ውጭ ጉዳይ ሚኒስትር አባዝ አራክቺ በሰጡት መግለጫ የእስራኤል አገዛዝ ቴህራን እስከ ሌሊቱ 10 ሰዓት ድረስ በኢራን ህዝብ ላይ የሚደርሰው ሕገ ወጥ ጥቃት ካቆመ ከዚህ በኋላ ጥቃታችንን የመቀጠል ፍላጎት የለንም ብለዋል። ከሌሊቱ 10 ሰዓት ሲደርስ በትሄራን የእስራኤል ጥቃት መቆማቸው ተዘገበ። አሁን ሁለቱ ተፋላሚ ወገኖች የተጋጋለውን ግጭት ለማቀዝቀዝ የተስማሙ ይመስላሉ። ኢራን ቅዳሜ ዕለት አሜሪካ ለፈጸመችው ጥቃት አጸፋውን ለመመለስ ስትዝት በአካባቢው የነበረው አለመረጋጋት ሰባት ሌላ ትኩሳት እየተሰማው መጥቶ ነበረ። በትላንትናው ምሽትም በኳታር በሚገኘው ግዙፍ የአሜሪካ የጦር ሰፈር ላይ የተተኮሱት የኢራን ሚሳኤሎች በሙሉ የከሸፉ ሲሆን፣ አንድም አሜሪካዊ ላይ ጉዳት አለመድረሱ ተዘግቧል። ፕሬዚዳንት ዶናልድ ትራምፕ ምሽት ለህዝባቸው ባደረጉት ንግግር ኢራን በአሜሪካ ጥቅም ላይ ለምትሰነዝረው ጥቃት ምላሽ እንደምትሰጥ አስጠንቅቀው ነበረ። አስፈላጊ ሆኖ ከተገኘ በአሜሪካ ኃይሎች ሊመቱ የሚችሉ ተጨማሪ ኢላማዎች መኖራቸውን ደግሞ ቃል ገብተዋል። ከ4 ሰዓት በላይ አለም ኢራንን ምን ታደርጋለች የሚለውን ለማየት በጥፍሩ ቆሞ የጠበቀበት ጊዜ ነበርም። ኢራን እርምጃ ከወሰደች በኋላ ደግሞ ትኩረቱ ወደ አሜሪካው ፕሬዚዳንት ተመለሰ። እናም ትራምፕ ከጥቂት ሰዓታት በኋላ ደግሞ የመጀመሪያ ንግግራቸውን አደረጉ። ትራምፕ በማህበራዊ ገጻቸው ላይ የኢራን የኒውክለር ተቋሞቿን ለመደምሰስ ለምን ንስቶ እርምጃ እንደጠበቅ ነው። በጣም ደካማ ምላሽ ነው የሰጠችው እኛ በጣም ውጤታማ በሆነ መልኩ መክተነዋል ሲሉ ተናግረዋል። ኢራን ከስርዓቷ እንደወጣች ተናግረው ምናልባትም ኢራን አሁን በቀጠናው ሰላምና ስምምነት መቀጠል ትችል ይሆናል ብለዋል። ኢራን በኒውክለር ተቋማቷ ላይ የደረሰው ጉዳት የተወሰነ እንደሆነ ብትገልጽም ትራምፕ ኢራናውያን በቅንነት ለመደራደር ፈቃደኛ ይሆናሉ በሚል ተስፋ ደግሞ መሳሪያቸውን ለመያዝ ያሰቡ ይመስላል። እናም ከመጋረጃው ጀርባ ዋይት ሀውስ የተኩስ አቁም ዝርዝር ሁኔታ ተኳታራ አደራዳሪዎችና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሆ ጋር እየተነጋገረ ነበር ተብሏል። ትራምፕ በሳምንቱ መጨረሻ በኢራን ላይ የፈጸሙትን ጥቃት ከፍተኛ አደጋ ያለበት አካሄድ ነበረም፣ ቢሆንም ውጤቱ መታየት የጀመረ ይመስላል። ይህንንም የትራምፕ ቁማር ሲሉ እየጠሩት ነው። እንደ አውሮፓውያኑ የዘመን ቀመር በጠረ 2020 ትራምፕ የኢራን አብዮታዊ ጥበቃ መሪ አሲም ሱሌይማን በባግዳድ እንዲገደሉ ባዘዙበት ጊዜም የሆነው ተመሳሳይ ነበረም። ኢራን በኢራቅ ወታደራዊ ካምፖች ላይ ሚሳኤሎችን አስወንጭፋ ከመቶ በላይ የአሜሪካ ወታደሮችን አቁስላለች ነገር ግን ዩናይትድ ስቴትስ ነገሮችን ማረጋጋት መርጣለች። የአሜሪካ መገናኛ ብዙሃን እንደዘገቡት ኢራን ሰኞ ዕለት ባደረገችው ጥቃት የአሜሪካ የጦር አውሮፕላኖች የጣሉትን አጠቃላይ የቦምብ ብዛት ጋር እኩል የሚሆን ሚሳኤሎችን በአሜሪካ ጦር ሰፈር ላይ አዝንባለች። ኢራን ለኳታር መንግሥት ሚሳኤሎቹን ከማስወንጨፏ በፊት ያሳወቀች ሲሆን ይህንንም ትራምፕ ኢራን ነገሮችን ማባባስ ሳይሆን አቻነት ነው የምትፈልገው ሲሉ ውቅና ሰጥተዋታል። ትራምፕ ቀናቸውን ያሳለፉት የነዳጅ ዋጋን የአሜሪካ የሚዲያ ሽፋንና የቀድሞ የሩሲያ ፕሬዚዳንት ዲሚትሪ ሜድቬዴቭ የውጭ ሀገር ለኢራን የኒውክለር ጦር መሳሪያ ይሰጣል ማለታቸውን ሲከታተሉ ነበረ። የአሜሪካ ባለስልጣናት እንዳሉት እኚህ ፕሬዚዳንት ከአንዳንድ የቀድሞ መሪዎች በተቃራኒ ማስጠንቀቂያዎቻቸውን በሚገባ ይገመገማሉ። ኢራን ሌላ ዙር ጥቃት ብትፈጽምና አሜሪካዊ ቢሞት ወይም ከፍተኛ ጉዳት ቢደርስ ትራምፕ ምላሽ እንዲሰጡ ግፊት ይጨመርባቸዋል። ለጊዜው ግን የፍልሚያው መንገዱ የተወ ይመስላል። እናም ሁለቱም ሀገራት እነሱን መከተል የመረጡ ይመስላል። ሰላም፣ ለሀገራችን ሰላም ለምድራችን። አበቃን። ቸር ቆዩን።